ሰላም ጤና ይስጡልኝ። ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንዳምናላችሁ፣ ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ከመጠን በላይ ፈስ መፍሳት ከምን የመጣ ነው፣ ምክንያቱ ምንድን ነው፣ መፍትሄዎቹስ ምንድናቸው የሚለውን በዚህ ቪዲዮ ላይ እንግዲህ አንድ በአንድ በስፋት የምናየው ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብሯችን ይቆዩ። እሺ ተመልካቾች፣ እንግዲህ መጠኑ የበዛ ጋዝ ወይም ደግሞ ፈስ ምክንያቱ ምን ይሆን የሚለውን ስናይ እንግዲህ በአንጀት ውስጥ እንግዲህ ጋዝ እንዲከማች የሚያደርጉ የተለያዩ ምክንያቶች አሉ ሲሆን ከነዚህ ውስጥ እንግዲህ በትንፈሳ የሚሳበው አየር እንዲሁም የምንመገበው ምግብ እንዲሁም በአንጀት ውስጥ ተጠልለው የሚገኙ ባክቴሪያዎች የሚያደርጉት እንቅስቃሴ ሊሆን ይችላል። ለምሳሌ እንግዲህ ምግብ አላምጠን ስንወጥ አስር ሚሊ ሊትር የሚሆን አየር አብረን እንውጣለን። ማስቲካ ስናኝክ እንግዲህ በቋሚነት አየር እያስገባን ነው። እንግዲህ በጥናቶችን በታወቀው መሰረት እንግዲህ በ24 ሰዓት ውስጥ 30 ሊትር የሚሆን አየር በአንጀታችሁ ውስጥ ያልፋል። ይህ አየር እንግዲህ አስፈላጊ እንደመሆኑ መጠን ህይወት እንዲቀጥል የሚደርጉ ነገሮችን ለሰውነት በማቀበል የድርሻውን የሚወጣ ነው። ከዚህ አየር ውስጥ እንግዲህ ጠቃሚ የሆኑት ወደ ደም ይቀላቀላሉ፣ ሌሎቹ እንግዲህ በፈስ መልክ ይወገዳሉ ማለት ነው። እንግዲህ ነገር ግን ፈስ ከተለመደ ውጭ ሲሆንና መጠኑ ሲበዛ ማስተካከል ያለባቸው ነገሮች እንዳሉ ጠቋሚ ነውና እንግዲህ ሁኔታውን ለማስተካከል ማለትም የፈስ መብዛት ሲያጋጥማችሁ ማድረግ ስለሚገባችሁ ሰባት ነገሮችን እንግዲህ የምገልጽ ይሆናል ማለት ነው። አንደኛውና የመጀመሪያው እንግዲህ ምግብን ቀስ እያሉ መመገብ ነው። እንግዲህ በሆዳችን ውስጥ ከሚገኝ ጋዝ አብዛኛውን የሚሆነው በመዋጥ የሚገባ ነው። እንግዲህ የምንውጠውም ጋዝ ወይም ደግሞ አየር ሙሉ ለሙሉ ማስቀረት ባንችልም፣ መቀነስ ግን ይቻላል። እንግዲህ በፍጥነት ስንመገብ፣ በዝግታ ስንመገብ ከምናስገባው አየር የበለጠ አየር ወደ ሆዳችን እናስገባለን። በመሆኑም በዝግታ መመገብ ከመጠን ያለፈ ፈስን ለመቀነስ ይረዳል ማለት ነው። ወደ ሁለተኛው ስንሄድ እንግዲህ ሁለተኛው ማስቲካ ማኘክ ማቆም ነው። እንግዲህ ማስቲካ የሚያኝኩ ሰዎች ከማያኝኩ ሰዎች አንጻር የበለጠ አየር ወደ ሆዳቸው ያስገባሉ። ስለሆነም መጠኑ የበዛ ፈስ ካጋጠመና አዘውትሮ ማስቲካ የማኘክ ልምድ ካለ አሁኑኑ ማቆም ይኖርባችኋል ማለት ነው። እንግዲህ ወደ ሶስተኛው ስናልፍ ሶስተኛው የጋዝ መጠናቸው ከፍተኛ የሆኑ መጠጦችን ማስወገድ ነው። እንግዲህ የጋዝ መጠናቸው ከፍተኛ የሆኑ እንደ ስፕራይት፣ ኮካ ያሉ መጠጦችን መጠቀም ማቆም ወደ ሆዳችን የምናስገባው የጋዝ መጠን የሚቀንስ ይሆናል። አስፈላጊ ከሆነ እንግዲህ እነዚህን መጠጦች በውሃ በሻይና በጁስ ብትተኩት የተሻለ ነው ማለት ነው። ሌላኛውና አራተኛው እንግዲህ ኮምፕሌክስ ካርቦሃይድሬት የተባሉ ምግቦችን መቀነስ ነው። እንግዲህ እነዚህም ኮምፕሌክስ ካርቦሃይድሬት የተባሉ ምግቦች እንደ ባቄላ፣ ብሮኮሊ፣ ጥቅል ጎመን የመሳሰሉ የሚፈጩት በትልቁ አንጀት ውስጥ ጋዝ አምራች በተባሉ ባክቴሪያዎች እገዛ ነው። ስለሆንም እንግዲህ እነዚህን ምግቦች አዘወትረን የምንመገብ ከሆነ ጋዝ አምራች የተባሉ ባክቴሪያዎች ተጨማሪ ብዙ ጋዝ በማምረት መጠኑ የበዛ ፈስ እንዲፈጠር ያደርጋሉ። እንደዚህ አይነት ምግቦችን ለሰውነታችን ጠቃሚ በመሆናቸው መጠቀም ማቆም ሳይሆን መጠናቸውን መቀነስ ነው የሚመከረው ማለት ነው። ወደ አምስተኛው ስናልፍ እንግዲህ አምስተኛው የሆድ ድርቀት ካለ ትኩረት መስጠት ነው። እንግዲህ የሆድ ድርቀት ሲኖርና ሰገራ ለረዥም ጊዜ በአንጀት ውስጥ ሲቀመጥ የተለያዩ ባክቴሪያዎች በውስጡ ይብላላሉ። በዚህ ምክንያት እንግዲህ ከመጠን ያለፈ ጋዝ ወይም ደግሞ ፈስ የሚከሰት ይሆናል። ስለሆነም እንግዲህ የሆድ ድርቀት ሲያጋጥም መጠኑ የበዛ ፈስንም ሊያስከትል ስለሚችል አስቀድሞ የሆድ ድርቀትን ማከም ይገባል ማለት ነው። ስድስተኛው እንግዲህ ሲጋራ ማጨስ ካለ እንግዲህ ሲጋራን ማጨስ ማቆም ይኖርባቸዋል። እንግዲህ በተደጋጋሚ ሲጋራ ማጨስ ብዙ አየር ወደ ሆድ እንዲገባ ስለሚያደርግና ከመጠን በላይ ላለፈ ፈስ ስለሚዳርግ ማቆሙ ጥሩ መፍትሄ ነው ማለት ነው። ስለዚህ ይሄ መወሰድ ያለበት እርምጃ ነው። የመጨረሻውና ሰባተኛው እንግዲህ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ ነው ወይም ደግሞ ስፖርት መስራት እንግዲህ የአካል ብቃት እንቅስቃሴ ማድረግ ጤነኛ የምግብ ስርዓት ልመት እንዲኖረን እና ሂደቱን እንዲፋጠን ስለሚረዳ ከመጠን በላይ የሆነ ፈስ ካጋጠመ በቶሎ ለውጥ ለማምጣት ይረዳል። በተጨማሪም እንግዲህ ከምግብ በኋላ ትንሽ መራመድ በጣም ጠቃሚ ነው ማለት ነው። እንግዲህ ተመልካቾች፣ እንግዲህ ዋና ዋና ከላይ የጠቀስኳችሁ መፍትሄዎች ዋና ዋና ቢሆኑ ሌሎች ብዙ መፍትሄዎች አሉ፣ ነገር ግን እነዚህ ሰባቶቹ ዋነኞቹ መፍትሄዎች ናቸው ማለት ነው። ምክንያቶቹም እንግዲህ ከላይ የነገርኳችሁ ናቸው ማለት ነው። እንግዲህ ከዚህ ጋር በተያያዘ ጥያቄ ካላችሁ ከታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለዛሬ እንግዲህ ይህ የነበረ ከቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው